የለውጥ ጉዟችን እንቅፋት የሆነውን የነጠላ ትርክት በተለይ በኢትዮጵያ ታሪክ ውስጥ ትልቅ እንቅፋት የነበረው ይሄ የነጠላ ትርክት የሚባለው ነው። ይሄንን በማስቀረት ቢያንስ ለቀጣይ እድገታችን ወሳኝ የሆነውን የጋራ ትርክት በመገንባት ረገድ ትልቅ ስራዎች የተሰሩበት ነው። እንግዲህ ኢትዮጵያውያን የምንገነባው ይሄ አስተሳሳሪ የሆነ የወል ትርክት ስንገነባ ለአንድነታችን፣ ለወንድማማችነትና ለህብረ ብሔር አይነታችን እጅግ ፋይዳ ያለው የጋራ ትርክት በመገንባት በቀጣይ ኢትዮጵያ የትላንትናውም የዛሬውንና የነገውን በማስተሳሰር ቀጣይ የጋራ የሆነች ኢትዮጵያን ለመገንባት ትልቅ ፋይዳ ያለው የጋራ ትርክት እየገነባን ያለው። እንግዲህ አሁን ይሄ እየተገነባ ያለው የጋራ ትርክት ያመጣቸው በርካታ ለውጦች አሉ ማለት ነው። ከተቋም ግንባታ አንጻር ከተቋም ግንባታ አንጻር ስናይ ትላልቅ የሚባሉ ሪፎርሞች ወይ ደግሞ ለውጦች መጥተዋል። በሀገር ደረጃ የዲሞክራሲ ተቋማትን ስናይ፣ በሀገር ደረጃ ቢያንስ ገለልተኛ ሆነው የዲሞክራሲ ተቋማት እየተገነቡ ነው ያሉት። ይሄ እየቀጠለ ያለ ትልቅ እመርታ ነው ማለት ነው። ይሄ በራሱ ትልቅ ስኬት እና የአንዱ የለውጡ ወይ ደግሞ የመጋቢት ትሩፋት ተደርጎ የሚወሰድ ነው። በሌላ በኩልም በኢኮኖሚው፣ በማህበራዊው፣ በዲፕሎማሲው፣ በሰላሙም የመጣው ለውጥ አንደኛው ይሄ እያንሰራራ ያለው የጋራ ትርክታችን እያመጣ ያለው ለውጥ ነው ማለት ይቻላል። ለአብነት አሁን በድሬዷ ስንወስድ ከሰላሙ አንጻር ሬዳ ከዚህ ቀደም ሁላችሁም ከቅድመ ለውጥ በፊት የምታውቁት ነገር አለ እጅግ ለኑሮ አስቸጋሪ የሆነበትና ዜጎች በሰላም ወጥቶ መግባት የሚቸገሩበት ሁኔታ ውስጥ የነበርንበት ሁኔታ ነው ያለው ነገር ግን ለውጡን ተከትሎ በተለይ የጸጥታ መዋቅራችን ህዝብን ደጀን በማድረግ ባደረገው በተለይ ዘላቂ ሰላምን ከማስፈን አንፃር። የተቋሙን ሪፎርም በአግባቡ በመምራት ትልቅ የሚባል የሰላም መስፈን የታየበት ነው፣ በከተማችን ማለት ነው። ለዚህ እንግዲህ ይሄ የጸጥታ መዋቅራችን ከዚህ ቀደም የነበሩትን በተለይ የፖሊስ ሰራዊታችን ከህዝብ ጋር የነበረው ግንኙነት እንዲሁም ከአመራሩ ጋር የነበረው ግንኙነት እርስ በርስም ደግሞ በውስጥ ያለው ግንኙነት ጭምር በጣም የሻከረ የነበረበት ነው። ተቋሙ በጣም ፍራጃይል ሊያደርግ የሚችል ተቋም የነበረበት እና የህዝብን ሰላም ከማስፈን ይልቅ ስጋት የነበረበት ሁኔታ ነው የነበረው። ያንን ተቋም ለውጡን ተከትሎ የመጣው አመራር በአግባቡ በመቃኘት ተቋሙን ሪፎርም ውስጥ በማስገባት ህዝብን በማሳተፍ በተለይ የሀገር ሽማግሌዎችን፣ ወጣቶችን፣ የሃይማኖት መሪዎችን በአግባቡ ማሳተፍ የፖለቲካ አመራሩን በአግባቡ በማቀናጀት በከተማችን ሁለንተና የሰላም እንዲሰፍን የተሰራው ስራ ትልቅ እመርታ ተደርጎ ሊወሰድ የሚገባ ነው። ይሄም አንዱ የለውጡ ትርፋት ነው። ይሄ ጸጥታ መዋቅራችን ሰላሙን ከማስፈን ባሻገር በከተማችን በሚደረጉ የልማት ስራዎች በሚደረጉ ማህበራዊ አገልግሎቶች በርካታ ዜጋ ተኮር የሆኑ ስራዎች ላይ ግንባር ቀደም ሆኖ እየተሳተፈ ያለበት ሁኔታ ነው ያለው። ይሄ ዝም ብሎ የመጣ ለውጥ አይደለም። ለውጡ ያመጣው የለውጡ ትሩፋት ነው ማለት ነው። ህዝብን ለማገልገል ቁርጠኛ ሆኖ የመገኘት የህዝብ አገልጋይነት ዝቅ ብሎ ለህዝብ መስራት፣ ይሄ ትልቅ እመርታ አድርጎ የሚወሰድ ነው ማለት ነው። በሌላ በኩል በከተማችን በገጠርም በከተማም በተለይ ዜጋ ተኮር የሆኑ ስራዎች በስፋት የተሰሩበት ናቸው። እንደምታውቁት በከተማ በርካታ በተለይ በክቡር ጠቅላይ ሚኒስትራችን ኢኒሽቲቭ የተጀመሩ ትላልቅ የሚባሉ ስራዎች በከተማችን ሲሰሩ ነበር። አንዱ የወጣቶች የበጎ ፈቃድ ስራ በተለይ ለአረጋውያን፣ ለአቅመ ደካሞች፣ ለሌሎች ዜጎችን በማሳተፍ ወጣቶችን በማሳተፍ በሁሉም ከተማና በገጠር ጭምር የተሰሩ ትላልቅ የሚባሉ የለውጥ ስራዎች አሉ። ዜጋ ተኮር የሆኑ ስራዎች አሉ። እነዚህ ትላልቅ ለውጥ ተደርጎ የሚወሰዱ ናቸው።